ቁጥር አንድ ነይማ ተረጋጊ አራት ሽን ብዬ አንቺ። ሁለተኛ ደግሞ አንዳንድ ሰዎች አላችሁ የሄለን ደጋፊዎች ለእኛ

አውሪ ናቴ፣ አይሰማም? ይሰማል። አሁን ይሰማል። ሰላም ሳሊ እንዴት ነሽ? አለ ቅድም ቴጂ ፎቶ እየተዘቀዘቀ ነው እያልሽ ነበር። አሰላም አለይኩም። እንዴት ናቸው? ደና ናቸው።

እኔ ዱኒያ ጠይባውነ አዱኒያ ነች የተሳደበችው። ትክክል፣ እዚህም ትክክል ትላላችሁ፣ እዛም ትክክል ትላላችሁ እናንተ። አስተፍሩላህ ልአዚም። እንግዲህ ተመለሰሽ አንቺ ይቅርታ እንዳትዪ። እኔ አንድ ቀን አብርሃምን ስትሳደብ ይሄ በይና አምጭልኝ። እንግዲህ አብርሃም ትሳደብ ያለሽ ሩታን ታመግሻለሽ። ከእነሱ እኮ አንድ ናቸው። እና እኛ እርስ በራሳችን ከንባላላና ክ ነገር ከምንነጋገር እኔ እሷን ሰድቤ እሱን ማጎስበት የለኝም፣ እሷን ሰድቤ እሱን ማሞግስበት የለኝም። ይሄ ደግሞ ጸባይም አይደለም። በዚህ ላይ ደግሞ በጣም ካታድርግ ባይሆን ውጪልኝ በይ፣ ወጣልሻለሁ። ግን ካለስም ታርጊ አንዴት፣ ሄጂ መልሽልኝ። ቅድም መልስ ልወርድ ነው እኔ ምን አልሽኝ ቅድም። ፎቶ ተዘቅዝቋል ያልሽኙ ንገሪኝ፣ ማን ነው? የእኛ ልጆች ናቸው የዘቀዘቁት? ያ አይደለም ጉሩፕ ላለሽ አንቺ አለው ያውልሽ ቅድም እንትና ሱስዬ በጣም ተናዳ ነበረ። ሆነ አብርሃም ተዘቅዝቆ ጌጄ ዘቀዝቃለሁ ማለችው ነው። አዘቅዝቁ ለማለት ነው። ዜዶ ቤትም ተናግረናል። እነሱ ሲዘቀዝቁ ሳዳይ እኛ ትዕግስተኛ። ቤቲ ጎንደሪ ጥያቄ አብርሃም ተዘቀዘቀ አለ እኛ አንስተን እሩታ ስንዘቀዝቃት አብርሃም ይደሰታል። ሳዳ ይህም ብቻ መልስ ይደሰታል አይደሰትም። ማልኩሽ እኮ አይደሰትም። እኔ እያስቆምኛ ልጆች አይዘቀምናባት ሲገለብጡ ነው። እንደዛ ማረያው ልጅ ተነጋገር ንኮ በውስጥ እኮ ተነጋገ እንደዛም ሲደረግ ደግሞ እሩታ የተዘጋዘጋጅ ከዚህ ሁሉ መሰረሻውን ሱስዬ አቃሉ ስሜቷን በደንብ ረዳታለሁ። የእሷ ስሜት እኔ ስላለብኝ እኔ አይደለም ተዘቅዝቆ ሲናገሩት እንኳ የሚሰማኝ ስሜት አለ ሩታዬ ግን እንድትነካብኝ አልፈልግም ዋጋ ከፍዬባለሁ እኔ ዋጋ አልከፈልሽም አላልኩኝም እኔ አብርሃምን እንዲህ ነው እንዲህ ነው ብለው ይሰድበሻል ብለሽ ምንም የምታገናኘው እኔ እኔ ቲጂ መልስ ሰጣኝ። ልወርድ እፈልጋለሁ። ልቀመጥ ሊቀመጥ አይደለም። አንድ የምትዘቀዝቀዋ ደግሞ ቤቲ ጎንደሪ ናት። ቤቲ ጎንደሪ ሁላችንም ብላክ አስገብታናለች ልንጠይቃት እኔ ደግሞ ልሳደበም አይደለም፣ ምንም በስነ ስርዓት ችግሯ ከሱ ጋ ያለባት ወላ ከወደሱ ጋር ችግር ካለ ለመፍታት ልጠይቃት ስል ብሎ ካስገብታኛለች ማለት ነው። የሚያወራት ሰው ካለ መብቱ በስነ ስርዓት ያናግራት። ከብሽ ጋር ያለባት ችግር ማለት ነው። አንድ ሌላው ፎርጂት አካውንት ናቸው። ሁሉም የኛ ልጆች አደሉ የሚዘቀዙ አየሳ ደግሞ የእኛልጆች የእኛ ልጆች ስላችሁ ደግሞ የአብርሽና የሩታን ቤተሰብ ብቻ ነው የማይዘቀዝቁት ሌላው ደግሞ አዳዲስ አካውንት ናቸው ከፈለሽ ሼር አደርግልሻለሁ ማለት ነው እና ደግሞ ቤቲ ጎንደሬዋን ብቻን አስቆሙልኝ ቅድስት እዚህ ጋር ቅድስት ያለሽ አስቆምልኝ እሷ ትዘቀዝ ደግሞ ቅድስት

እሺ፣ እንደው በማሪያም የእናንተ የተሆነች አስቆሚያት። እኔ ሩታ ተዘቅዝቃ ማየት አልፈልግም፣ አብርሃም ተዘቅዝቆ ማየት አልፈልግም። በእሷ ሰበብ እሷ ብቻ ትመዘቀዘቀው እየተባለ ነው። እች ቤቲ ጎንደሬዋ ተዘቅዝቃ እኛ ማየት አንፈልግም። ችግር የለውም። ተጽፍላታለን እንዳለ ቪዲዮዎቹን አንዴ ካስጠፋሸት ቪዲዮዎቹን እንዳላስጠፊልኝ የኛ ልጆች ደግሞ አንዳቸው የዘቀዘቁት የለም ግን በጣም ስሜታዊ ሆነዋል ቪዲዮ ሲሰሩ እኛ ተው ለምድሮ የምትሉን እያሉ ነው ስለዚህ ስሜታዊ ሆኑ ስለሆነ ወደ ሌላ ነው የምንገባው ገባሽ ሌላ ሰው ነው የሚገባብን ስለዚህ ደግሞ ሳዲ የሩታና ያ የጎንደር ዋይ ዘቀዘቀችው እኮ የእናንተ ልጆ ዘዝቀው አይደሉም። ግን የሩታን ፕሮፋይል እያረጉ ከታይ ወይም የአብሪሽን ፕሮፋይል እያረጉ የኛ ኦዲን ሳይሆን ያለ አደለ ሌሎች አሉ። ከዛ አብሪሽን ከላይ የሩታን ከታች እያረጉ እየዘቀዘቁ እሷ እሷም ታያ ገለበጠ። ይሄንን ደግሞ ካወቅን ደግሞ እኛ አንድ ሆንን። ያንን አካውንት እኮ ማስጠፋትም ያንንም ሰው ደግሞ ማስጠፋት እንችላለን። አይደል የእኛ ክፍተቱ እኮ ነው የሁሉ ነገር እየተፈጠረ ያለው ገባሽ? እኛ እዚህ ጋር ካስከብር ናቸው ማንንም አይዘቀዝቃቸው። አስራ አንድ አካውንት አለ አስራ አንድ አካውንት አለ። የሚጠቀምብን ሰው አለ። አዲስ አካውንት ገብተው ሩታን ይዘቀዝቋሉ፣ አብራን ይዘቀዝቋሉ። ቤቴ ጎንደሪያው ትታወቃለች። እኔ አላወኳትም፣ ትታወቃለች የምትለው እውነቷ ነው። አንዴ ማለት ነው አሁን ከነገ ሦስት አራት ቪዲዮ ሰርታለች፣ ባብሬሽን ዘቅዝቀው ማለት ነው። ከዛ እኛ ደግሞ መሰረት አቅቶን አይደለም ወይ? መዘግዘቅ አቅቶን አይደለም ተዘግዝቆ፣ ዋጋ የለውም፣ ተሰድቦ ዋጋ የለውም። እዚ ጋ የኛ ክፍተት ክፍተት ካለ ሌላ ሰው እየገባ ነው ገብቷል። ሲጀመር አራት ከአስራ አንድ በላይ አካውንት የእኛ ልጆች ያልሆኑ ማለት ነው። የእኛ ልጆች ስላችሁ ደግሞ የአብርሽና የሩታ ኦዲንሶች ሁላችንም ማለት ነው። ደስታቸው ወደር የለውም። የእኛ ክፍተት አግኝተው ማለት ነው። ስለዚህ እነዚህ ልጆች እኛ ማስወገድ አለብን ብዬ አራት አምስት ጊዜ እየተናገርኩኝ ነው። ትናንትና ተናገር ያለው ዛሬም ተናገር ግን ሚሰማኛል ሰው የለም። ስለዚህ ከዚህ በኋላ እኔ አልናገርም። በቃ እኔ በቃኝ። ወላሂ በጣም መሰለቸኝ። ሰው መዘቅዘቅ ጓደኛ አይነት እኔ የጎንደሯን አስቆማታለሁ። በዛ እንዳታስቡን፣ ግን ሌሎቹ አሉ። የሩታ ደጋፊዎች አለን ብዙ። አብርሽን ፎቶውን እንትን እያሉ የሆነ አበባ ነገር እያለበሱ ብዙ ነገር አድርገዋል። የሆነ የልጅ አናዳቸው ማለትሉ ሌላ ስበሆነ እንጂ የጎንደሯን በሚጣሉት ያስማታለሁ ግን ልኝና ማለት አንድ ታሪክ ነገር ሁሉም አንድ አይነት ነው እያልኩ አይደለም አሉ አስተሳሰብ ያላቸው አሉ ገባሽ ቀው የሚያስቡ አሉ ይሄ ግን በመጣልኝ የሚተፉት ናቸው አሁን እዚህ ጋር ኦዲየንስ እየበተኑ ነው ያሉት እንደመጣላቸው የሚያወሩት ማሰብ አለ ወደኋላ ማሰብ አለ ትናንትና ሲሱ ሲጫወቱ ነበር ዛሬም ደግሞ ስራ ነው አብረው ነው ያሉት አብረው ነው ቪዲዮ የሚሰሩት አብረው ነው በአንድ መኪና ይመጡት ለምን

ምን አስታወስኩ መሰለች? ትምህርት ቤት ነው የሚመስለው። እኔ እንኳን ምክንያት አለኝ። አብራምን ያረኩት እነሱ ሱ ቺቺጂ ሩታ ተወዳት

ሩታ አትወዳትም ብትባይ፣ ምን ይሰማሻል? ምን ትያለሽ?

ማርያምን ማርያምን በጣም ነው የምናደድ ሩታ እየተዘቅዝቃ ማየት በጣም ነው የሚያናድደኝ ምን አረገች በጣም የዋነች እኮ እዚያ ቤት መዘቀዝቋ ሰዎች ግን አንድ ከስቲ ብቃ ውስጥ አሏ ስርዓቷ ስታወራችሁ ምትመልሰው መልስ እዚያ የሆነ ስታወራ ንግግሯ ፍርስ ነው የሚያደርጋቸው አንድ ቀን አውሯል አውሯት አሁን ለሚገባው ነው እንጂ ለ ገንዘቤ